ይሄኛው ፌኖግራፎ ሲድ የሚባለው ይሄኛው ነው። ፌኖግራፎ ሲድ እችኛዋ ከሱፐር ማርኬት ነው የምታገኙት ማለት ነው። አይቸግረም። ፌኖግራፎ ሲድ ብላችሁ መግዛት ነው። ከሙን አይደለም። ከሙን ግን ይመስላል። ከከሙን የሚተልቅ ነው ፌኖግራፍ ሲድ ማለት ይሄኛው ነው፣ አያችሁ። እችኛዋ ሲድ ናት ማለት ነው፣ እችኛዋ ናት። ይሄ ማለት ይተላልቃል፣ ከሙን አይደለም፣ ከከሙን የሚተልቀው ነው። ይሄንን ቅመም ስንገዛው አንድ ላይ ነው የምንገዛው፣ አይደለም። ስንገዛ እንደዚህ የተደባለቀ ቅመሞች ሁሉ አንድ ላይ ነው የምንገዛው፣ የብሪያኒ ቅመም ውስጥ ማለት ነው። እሱን ታገኙታላችሁ፣ አያችሁ። ይሄንን እኔ አሁን ለብቻው እንደዚህ አውጥቼ ነው ማለት ነው። ወይም በኪሎ እኔ ብዛት ነው መዳም የምትገዛው እንደዚህ አይነቶቹ ፈጭቼ አስቀምጠዋለሁ። ቆልቼ ፈጭቼ አስቀምጣለሁ ለአንዳንድ ጉዳይ ካለኝ ማለት ነው። እና ይሄንን ችኛዋ ታስፈልገኛለች ማለት ነው። ያው ይሄኛው አሁን ይሄንን ማለት ነው እንዳለ እኔ አምሼው ፈጭቼው አስቀምጠዋለሁ አሁን ለምሰራው ምግብ ማለት ነው። ይሄኛው ያስፈልገኛል፣ ይሄ ቅመም ማለት ነው። ስለዚህ በየጊዜው አንድ ወር ሙሉ ከመጨናነቅ አንድ ላይ ይሄን ፈጭጬ አስቀምጠዋለው ማለት ነው። አንድ ላይ ሁሉ ነገር አለው እዚህ ውስጥ አሁን የሌለው ነገር የለም፣ ሁሉ ቅመም አለው ማለት ነው። እና ፈጫዋለው ማለት ነው። አያችሁ፣ እንዳለ ነው። ኮሪማም አለው ሁሉ ነገር ቆንጆ፣ በርበሬ የሌለ ቅመም የለውም በአጠቃላይ ማለት ነው። ሁሉም አይነት ቅመም ሚክስ ነው። ስለዚህ አንድ በአንድ እንትን ከምል ብዬ አንድ ላይ ነው የምፈጫው። ፈጭቼ አስቀምጠዋለሁ ማለት ነው። ው እስታርም አለው። በቃ የሌላ አይነት ቅመም የለም እዚህ ውስጥ ማለት ነው። ሁሉም ቅመም አለው። ይሄው ገውዝም አለው። ገውዝ ማለት ኢትዮጵያ ውስጥ በርበሬ የምናስፈጭበት አስፈጭበት፣ በርበሬ ታስፈጭበታለች። ሰላም ሰላም፣ ለእናንተ ሰላማችሁ፣ ብ በዝቲበል። ዛሬ የማሳያችሁ በኩራ ነው። በኩራ ማለት ደግሞ ይሄኛው ዱቄት ነው። ይሄ ዱቄት ደግሞ ማለት የሽንብራ ዱቄት ማለት ነው። ሽንብራ ዱቄት ነው ከየትኛውም ከህንድ ሱፐር ማርኬት ከየትኛውም ከአረብ ሱፐር ማርኬት ማግኘት ትችላላችሁ ይሄንን ዱቄት ማለት ነው። እኔ ግን እጽፍላችኋለሁ ከታች ማለት ነው ያው በተቻለኝ አቅም ማለት ነው ጊዜ ካለኝ እጽፋለሁ፣ ግን ዋና ዋና ነገሮች እጽፍላችኋለሁ። ሲጀምር ሲቀጥል እንደገና ደግሞ እዚህ ጋራ በርደጃን አለኝ። በርደጃን አንድ ኩባያ ነው የምጠቀመው። ይጠቅሏል። ሲከተፍ ግድ ነው እንደዚህ ሆኖ ነው በዲያን ማለት ነው። ይሄኛው ሁለት ዱቄቱ ሁለት ሁለት ኩባያ ዱቄት እጠቀማለሁ። ሁለት ኩባያ ዱቄት ወይም ደግሞ የአተሩን ዱቄት ማለት ነው፣ ገለም ገረም ፍራወሩን ወይም፣ እዚህ ጋር ውሃ አለኝ። ውሃ እጠቀማለሁ። ግማሽ ኩባያ ውሃ ነው የምጠቀመው። እዚህ ጋራ ሽንኩርት አለኝ፣ ግሪን ኦኒዮን ወይም ደግሞ ምንድነው? በአረብኛ ሊጠፋ ነው እንዴ? በሰል አክደር በሰል አክደር። አንድ ኩባያ አለኝ። ቃሪያ ትንሽ እያለኝ ከፈለጋችሁ ጨምሩ፣ ካልፈለጋችሁ ማትጨምሩ። ቃሪያ ትንሽ እያለችኝ ሁለት ፍሬን የፈተፍኳት እዚ ጋር። እንደገና ደግሞ ፐርሲል ያለኝ ማለት ነው። ክዝብራ መጠቀም ትችላላችሁ። ወይ ባዶኔስ ለማለት ፈልጌ ነው ከዛን እዚህ ጋራ እስፒናች አለኝ። እስፒናች እጠቀማለሁ አንድ ኩባያ እስፒናች እጠቀማለሁ ማለት ነው። እዚህ ጋራ አንድ ኩባያ ካሮት እጠቀማለሁኝ። እዚህ ጋራ አንድ ኩባያ በስላይስ የተከተፈ ሽንኩርት እጠቀማለሁ። እዚህ ጋራ አንድ ኩባያ ድንች እንደዚህ በጣም በደቃቁ የተከተፈ ወይም ደግሞ የተፈቀፈቀ ማለት ነው እጠቀማለሁ። እዚህ ጋር ቅመሞች አሉኝ። እዚህ ጋር አሁን የፈጨውትኝ ቅመም ነው። ሚክስ ስፓይስ አድርጌ አሁን ያመስኩት ቅመም ነው ማለት ነው። እሱን ያለኝ እዚህ ጋር ጨዋለ ፒኪን ሶዳ አለኝ። ፒኪን ሶዳ ማለት ይሄኛው ነው። ፒኪን ፓውደር አላልኩኝም። ፒኪን ሶዳ ነው ያልኩትኝ። ፒኪን ፓውደር ከጨመራችሁበት እንትን ይልባቸዋል፣ ዘይት ይመጥባቸዋል። ይሄ የሚረዳኝ ፒኪን ሶዳው የሚረዳኝ ለእንትን ብዬ ነው ዘይት እንዳይመጥብኝ ፈልጌ ነው ማለት ነው። እና ክሽም ክሽም ያደርገዋል እና ጨው አለኝ እዚ ጋራ እዚ ጋር እንደምትመለከቱት በጣም ትንሽዬ የሚያቃጥል ቼሊ በርበሬ ማለት ነው። ጨምር ያለው ቼሊ በርበሬ የምነ ፍልፍል ሀር ማለት ነው። ሩቤ ሻይ ማንኪያ የምትሆኑ የጨመርኩትኝ እኔ ሰዎች ስለማይወጡ ነው ብዙ መቃጠል። እዚ ጋር ፋብሪካ አትጠቀምኩኝ ምክንያቱም ፓፕሪካ የጠቀም ከሆ በምክንያት ቼሊውን ስለማለት ጠቀምበት ነው። አያችሁ ይሄ እንትኑን ፍልፍልን ባር ፍልፍል ሀር ስለማለት ጠቀም ፍልፍል ሀር ማለት የሚያቃጥለው ቼሊ ለማለት ፈልጌ ነው። ስለዚህ በሱ ምትክ ግማሽ የሻይ ማንኪያ ፓፕሪካ ተጠቅሜያለሁ ማለት ነው። ፓፕሪካ። ከዛ እዚህ ጋራ ኩርኩም አለኝ ሩብ የሻይ ማንኪያ ኩርኩም እጠቀማለው ክዝብራ አለኝ ክዝብራ ማለት ኮሪያንደር ፓውደር ነው፣ ወይም ደግሞ በኢትዮጵያ የድንብላል ፓውደሩ ማለት ነው። የታመሰው እዚህ ጋር እሱንም ጠቅሱ። የተጠቀምኩትኝ አንድ ሙሉ የሻይ ማንኪያ ነው። እዚህ ጋር የምጠቀመው ከሙን ነው። ከሙን አንድ ሙሉ የሻይ ማንኪያ ተጠቅም ያለው። ይህንን ሚክስ ስፓይሱን የተጠቀምኩት አንድ ሙሉ የሻይ ማንኪያ ተጠቅም ያለው ማለት ነው። ይህንን ይመስላል። እሺ፣ አሁን እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ። እኔ ፈጭቼን ያስቀመጥኩት ይሄን። ፓውደሩ ካላችሁ በፓውደሩም ተጠቀሙ፣ ከሌላችሁ ግን እንደኔ በእንደዚህ ፈጭታችሁ ያስቀመጣችሁን ካላችሁ የፈለጓት ይበር እናንተ ተጠቀሙ። ነጭ ሽንኩርት የምጠቀመው አንድ የሻይ ማንኪያ እጠቀማለሁ። ዝንጅብል ፓውደር ግማሽ የሻይ ማንኪያ እጠቀማለሁ ማለት ነው። እሺ፣ አሁን እዚህ ጋር እ ነጭ ሽንኩርቱን እጨምራለሁ። ውይ ልጆቹ ገቡብኝ። እሺ አሁን እዚህ ጋር ነጭ ሽንኩርቱን እጨምራለሁ። ነጭ ሽንኩርትና ዝንጅብል ጨመርኩ ማለት ነው። ይሄ ሁሉንም ቅመማ ቅመሞቹን አንድ ላይ እጨምራለሁ ወይ ከዛም፣ እዚህ ጋር በዲያኑንም እጨምራለሁ። በዲያኑ ይጠቅሏል በውሀው። እሺ አሁን እዚህ ጋር ቅመሞቹን ሁሉ አንድ ላይ እጨምሬአለሁ ወይ፣ ከዛ በኋላ ሁሉንም አንድ ላይ ነው የምደውላለቀው። ካሮቱንም፣ ሽንኩርቱንም፣ ሁሉም ቅመሙም፣ ነጭ ሽንኩርቱን ዝንጅብልም እጨምሬአለሁ ወይ የነጭ ሽንኩርትንም ጨመርኩኝ ሁሉንም ማለት ነው ምደበላልቀው። እሺ አሁን ሁሉንም እንደዚህ ደበላልቃለሁ አንድ ላይ በደንብ ባልካችሁ ተፈለ ቅመሙ እንዳለ ጨምሬያለሁ። የነገርኳችሁ ቅመም ምንም የቀረኝ ነገር የለም። ጨውን ጨምሬያለሁ። በቃ ሁሉ ነገር ነው ያለው እዚህ ውስጥ ማለት ነው። ሽታው ራሱ በጣም ነው የሚያልጥ ነው። በቃ የሆነ ልብስ ውስውስስ ያደርጋል። በጣም ደስ ይላል ሽታው እና እንደዚህ እዚና እና ይሄንን እንደዚህ ታደርጉት እና ማለት ነው። ስትፈልጉ ለአንድ ሰዓት ስትፈልጉ ለአስር ሰዓት ስትፈልጉ እንደገና ደግሞ ለአምስት ደቂቃ ፍሪጅ ውስጥ ማስቀመጥ አለባችሁ ማለት ነው። ከዛ እንደዚህ ያልበለበላችሁ ስልክ ምግብ ሰዓት ላይ ሲደርስ ማ ሊበሉ ሲሉ ማለት ነው እንደዚህ አድርጋችሁ ትጠብሳላችሁ ማለት ነው። እሱም በኋላ አሳያችኋለሁ እንዴት እንደምጠብሱት ግን በጣም አሪፍ ነው። እንዲመታሰት ይፈልጋል በእጃችሁ ማለት ነው። በማሽን አይደለም በእጅ ነው የሚታሻው። ከዛ ሸፍናችሁ በላስቲክ ሸፍናችሁ ፍሪጅ ማስቀበል ማለት ነው። ይሄ አንዱ ስራ ይቀላል ማለት ነው። ኦኬ፣ በኩራው ደርሶልኛል። እዚህ ጋራ ውሃ ያልኳችሁ እዚህ ውስጥ ለመጨመር አይደለም። ውሃ ይገባበትም በራሱ ሲቆየላችሁ ውሃ ይሆናል በራሱ ማለት ነው። ውሃ እንዳታስገቡበት እናንተ ፈጽሞ። ውሃ ይገባበት ምሽ ግን እኔ እጄን ለመጠቀም እንደዚህ አለቀልቅበታለሁ። ለዛ የተጠቀምኩበት ቴ አለቅልቄ እንደዚህ ለማድረግ ነው እንጂ ውሃ ላስጨምርበት አይደለም ማለት ነው። እሺ አሁን ጓደኞቼ እንትን እለዋለሁ በኩራውን ማለት ነው። ጠቅለል እንደዚህ አረገውና ጠቅላላ አውቄ ከዛ በፈላጊ ማለት ነው። ዘይቱ ግን መሞቅ አለበት። ያልሞቀ ዘይቱ ስ ከመጨመራችሁት፣ ዘይት ይመጥባቸዋል። ከዛ በወንፊት ላይ ማጥለል ነው። በወረቀት ከሆነ ዘይት ይመጣል። በእንትን ላይ አድርጉት፣ በወረቀት ላይ በወንፊት ላይ ማለት ነው። በጣም ነው የሚያምረው። ያው ሰብስክራይብ፣ ላይክ፣ ኮሜንት ሼር አድርጉ።